በጋዛ የእስራኤልና ሐማስ ግጭት ቆመ ቢባልም ሐማስ ግን በጋዛ ሰፍረው ለእስራኤል አድረዋል፣ ውንብድና ሰርተዋል ባላቸው ኃይሎች ላይ እርምጃ መውሰድ መጀመሩ ታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ይህ እንዲሆን ፈቅደንለታል ሲሉ ያልተጠበቀ አስተያየት ሰጥተዋል። ትራምፕ ከግብፅ ኳታርና ቱርክ ጋር የሰላም ሰነድ ቢፈርሙም የጋዛ ዕጣ ፈንታ ግን አሁንም ጥያቄ ምልክት ውስጥ ገብቷል። ይህንን አስመልክቶ ከቢቢሲ ጥያቄ ያቀረበላቸውን ጋዜጠኛ ከዚህ በላይ ምን ላድርግልህ ሲሉ ወርፈውታል። በተመሳሳይ የእስራኤል ወታደሮች ከጋዛ አካባቢዎች ከመውጣታቸው በፊት የፈጸሙት ድርጊት የጋዛ ነዋሪዎችን አሳዝኗል። ድርጊቱንም በቪዲዮ ቀርጸው በማህበራዊ ሚዲያዎች ላይ መልቀቃቸው ደግሞ ይበልጥ አስደንጋጭ ሆኗል። ከወደ ሩሲያ ደግሞ ብዙዎችን ያስገረመ ዜና ተሰምቷል። ቭላዲሚር ፑቲን የሚመሩትን መንግስት በአመፅ ለመጣል አሲሯል የተባለ ቡድን ላይ ክስ ተመስርቷል። በኔቶ አንቀልባ ታዝለው ይህንን ከጀርባ ሆነው አቀናጅተዋል የተባሉ ከበርቴም ስማቸው ተነስቷል። ኔቶ በበኩሉ ከሩሲያ በየትኛውም ሰዓት ከባድ ጥቃት ይመጣብኛል ሲል አውጇል። በጀርመን ፓርላማ የሀገሪቱ ደህንነቶች የለቀቁት መረጃም ኔቶ ምን ያህል ጭንቅ ውስጥ እንደገባ አመላካች ሆኗል እየተባለ ነው። በሌላ በኩል አሜሪካ ከቻይና ጋር የገባችበትን የቀረጥ ጦርነት ተከትሎ ፔንታገን ያልተጠበቀ እርምጃ በመውሰድ ላይ ይገኛል። ከወዲሁ የጦር መሳሪያ ግብዓት ይሆናሉ የተባሉ ማዕድናትን በቢሊዮን ዶላር ለዚያውም በአስቸኳይ እየሸመተ መሆኑ ታውቋል። ደቡብ ኮሪያ ደግሞ ከሰሜን ኮሪያ ምት ለመትረፍ ዜጎቿን የሚያስጠልል ማሻሻ በህንፃዎች ውስጥ መገንባት ጀምራለች። አለም በጦርነት ቀውስ ውስጥ ነው የምትገኘው ያለችው ሴኡል የወሰደችው እርምጃ ይበልጥ ስጋትን ወልዷል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛ ሰላም ወርዷል፣ ጦርነትን አስቁመናል፣ ሰላምን አዋልደናል እያሉ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኳታር ግብፅና ቱርክ ጋር ሆነው በፈረሙት ሰነድ ምክንያት ጋዛ ውስጥ ሰላም መጣ፣ ሰላም ተወለደ ማለታቸውን ቀጥለዋል። ከቢቢሲ ጥያቄ ቀረበላቸው። የጋዛ ጣፈንታ ምንድን ነው? የሁለት ሀገራት መፍትሄ በመባል የሚታወቀው እስራኤልና ፍልስጤምን አቻችሎ የሚያኖረው የሰላም መርህስ ከየት ደረሰ ብሎ ጋዜጠኛው ጥያቄ አቀረበላቸው። ለቢቢሲ ጋዜጠኛ መልሳቸውን ሲሰጡ እንዲህ አሉ። ምን እንዲሆን ነበር የፈለጋችሁት አሁንም በመቶ ሺዎች የሚቆጠሩ ሰዎች ይሙቱ? አሁንም ሕንፃዎች ተደርምሰውባቸው ሰዎች እንዲሞቱ ነው የፈለጋችሁ ሲሉ ጥያቄውን በጥያቄ መለሱ። ጋዛን ስለመገንባት እንጂ አንድ ሀገር፣ ሁለት ሀገር፣ ሶስት ሀገር ስለሚባለው ነገር ለጊዜው የምናገረው ነገር የለኝም አሉ። የጋዛ ጉዳይ ብቻ ሳይሆን ጉዳዩ የፍልስጤም ጉዳይ ነውና እና የፍልስጤም ዕጣ ፋንታ ሳይወሰን በጋዛም ሆነ በፍልስጤም ሰላም መጥቷል፣ መካከለኛው ምስራቅ ላይም ሰላም መጥቷል የሚባለውን ሐሳብ ብዙዎች ከወዲሁ እርግጠኛ አንሁን እያሉበት ያለ ጉዳይ ነው። ከዚሁ ከጋዛ ጉዳይ ሳንወጣ ሐማስ በጋዛ ከተማ ሰፍረው የእስራኤልን ተልእኮ እየፈጸሙ ነበር ውንብድና ውስጥ ተዘፍቀዋል ባላቸው ታጣቂዎች ላይ እርምጃ እየወሰደ እንደሚገኝ ታውቋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕም ይህንን አረጋግጠዋል። ይህንን እንዲያደርግ ለተወሰነ ጊዜ ፈቅደንለታል ብለዋል ትራምፕ። ታዋቂውን ፍልስጤማዊ ጋዜጠኛ ሳላህ አልጃፋራዊን በጋዛ ገድለዋል የተባሉ ታጣቂዎችን ሐማስ እያደንኩ እርምጃ እየወሰድኩ ነው ብለዋል። ከ30 በላይ ታጣቂዎችን ደምስሻለሁ ያለው ሐማስ አካባቢውን ማጽዳቱን እንደሚቀጥልና በጋዛ ውስጥ ስርዓት ለማምጣት ብርቱ ጥረት እንደሚያደርግ ይፋ አድርጓል። ከ60 በላይ የሚሊሻ አባላትንም በቁጥጥር ስር አውያለሁ ብሏል። የጋዛ የጸጥታ ኃይሎች ምንጭ ለአልጀዚራ ሲናገር እስራኤል እነዚህን ታጣቂዎች ታስታጥቃቸዋለች የሚል ሐሜት በስፋት ይነሳል። ታዲያ ትራምፕ ይህ እንዲሆን ለምን ፈቀዱ? ሐማስ ፍልስጤም ውስጥ ባሉ ሌሎች ቡድኖች ተበልቶ እንዲያልቅ ፈልገው ነው ወይ? ወይም ደግሞ በጋዛ ጸጥታ እየተከበረ አይደለም በሚል ሌላ ጦር እንዲገባ ለማድረግ ነው ወይ የሚሉ ጥያቄዎች በብዙዎች አይምሮ እየተመላለሱ ይገኛሉ። በሌላ በኩል የእስራኤል ወታደሮች በጋዛ ገብተውባቸው ከነበሩ አካባቢዎች ለቀው ሲወጡ ፈጽመውታል የተባለው ነገር ብዙዎችን አሳዝኗል። ፍልስጤማውያን የተደረገው ነገር እጅግ እንዳሳዘናቸው እየተናገሩ ይገኛሉ። አስገራሚው ነገር ታዲያ ይህንን ድርጊት የእስራኤል ወታደሮች በማህበራዊ ሚዲያ ላይ ቀርጸው ጭምር ማውጣታቸው ነው። የጎላኒ፣ የጊቫቲ፣ የነሃልና የክፊር ብርጌድ ውስጥ የሚገኙ የእስራኤል ወታደሮች ናቸው ይህንን ድርጊት ፈጽመዋል የተባለው የምግብ ማጠራቀሚያ ስፍራዎችን ማጋየት ህንፃዎችን ሙሉ ለሙሉ ማቃጠል የእስራኤል ወታደሮች የፈጸሙት ተግባር ነው ተብሏል። ይህንን ደግሞ በማህበራዊ ሚዲያ ላይ ጭምር በማውጣታቸው የበለጠ ውግዘት እንዲገጥማቸው ምክንያት ሆኗል ነው የተባለው። ይህ ምግብ ጋዛዎች እጅ እንዳይገባ ማቃጠሉን ፈልገነዋል፣ ምክንያቱም ስማቸው ከምድር ላይ እንዲሰረዝ ስለምንፈልግ ይላል አንድ ክፊር ብርጌድ ውስጥ ያለ ወታደር በለቀቀው የማህበራዊ ሚዲያ ቪዲዮ ላይ ያስተላለፈው መልእክት። እንዲህ እንዲህ አይነት ክስተቶችን የሚያስተውሉ ሰዎች ናቸው የጋዛ ጣፈንታ በእርግጥስ ምንድን ነው ብለው ጠበቅ ያለ ጥያቄ የሚጠይቁት። ወደ ሩሲያ ስናመራ ደግሞ የሩሲያውን ፕሬዚዳንት ቭላዲሚር ፑቲንን መንግስት ለመገልበጥ አሲሯል የተባለ ቡድን ላይ ክስ ተመስርቷል። ይህ ቡድን ራክ ወይም ራሽያን አንቲዋር ኮሚቴ ይባላል። የሩሲያ የጸረ ጦርነት ኮሚቴ እንደማለት። ይህ ኮሚቴ በሩሲያና በዩክሬን መሀል ያለውን ጦርነት የሩሲያ አጥፊነት ነው ብሎ የሚደመድም ኮሚቴ ነው። የሩሲያ መንግስት ህገወጥና ወንጀለኛ ነው የሚለው ይህ ኮሚቴ የፑቲን መንግስት እንዲቀየርና ለዚህም ዲሞክራሲያዊ ኃይሎች እንዲተባበሩ አደርጋለሁ ብሏል። በአውሮፓ ፓርላማ ፊትም የሩሲያ የዲሞክራሲ ኃይሎች ተባበሩ የሚል ጉባኤ ጠርቶም እንደነበር ይታወቃል። ታዲያ ይህ ኮሚቴ የሚመራው ደግሞ በእውቁ የሩሲያ ከበርቴ በሚሃይል ኮዶርኮቭስኪ አማካኝነት ነው። በ1990ዎቹ እንደ ኤሮውያን አቆጣጠር ላይ የሩሲያን ወሳኝ ሀብቶች ከዘረፉ ባለ ሀብቶች መካከል አንደኛው እንደሆነ ይነገርለታል። ኮዶርኮቭስኪ ኮዶርኮቭስኪ 2003 እንደ ኤሮውያን አቆጣጠር ፑቲን ኃይላቸውን ሲያደላድሉ ከጠረነፏቸው ሰዎች መካከል ይገኝበታል። 14 ዓመታትን በእስር እንዲያሳለፍ ፍርድ ከተፈረደበት በኋላ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ምህረት አድርገውለት 2013 እንደ አውሮፓውያን አቆጣጠር ላይ ከእስር ተፈቷል። ወዲያውኑ ከሩሲያ ከወጣ በኋላ በሩሲያ መንግስት ላይ የሚሰጣቸው አሉታዊ አስተያየቶች የበለጠ ታዋቂ አድርገውታል። ኮዶርኮቭስኪ የዩክሬኑ ጦርነት እንደተነሳ ሩሲያ አጥፊ ናት፣ ወራሪ ናት የሚል ስም በመላው ዓለም ላይ እንዲናኝ ካደረጉ የሩሲያ ዜጎች መካከል አንደኛው ተደርጎ ይታወሳል። ታዲያ የሩሲያ ደህንነቶች ይህ ጸረ ጦርነት ኮሚቴ በሚል ራሱን ያቋቋመው ቡድን በሞስኮ ህዝባዊ ዓመፅ እንዲነሳና በዚህም ምክንያት የሩሲያ መንግስት እንዲወድቅ ለማድረግ እየሰራ ነው፣ ከዚህም ጀርባ የተለያዩ አክቲቪስቶች የቀድሞ ጠቅላይ ሚኒስትር ጭምር ይገኛሉ በማለት ክስ መመስረቱን አርቲ ዘግቧል። ከኔቶና ከሩሲያ ጉዳይ ሳንወጣ ደግሞ ቭላድሚር ፑቲን አውሮፓ ህብረትን በየትኛውም ሁኔታ ያጠቃል ብለዋል። የጀርመን የደህንነት ኃላፊ የደህንነት ሹሙ ማርቲን ጃገር በሀገሪቱ ምክር ቤት ቀርበው ነው ይህንን የተናገሩት። እርሳቸው ብቻ አይደሉም። ሌሎች የደህንነት መስሪያ ቤቶችም ከዛው ከጀርመን ይህንን አስተያየት አጠናክረውታል። የጀርመን የውጭ ደህንነት አገልግሎት ኃላፊ ናቸው ማርቲን ጃገር። እርሳቸውና መስሪያ ቤታቸው ሩሲያ አውሮፓ ህብረትን እንዴት አድርጋ ልታጠቃ ትችላለች የሚለውን ጉዳይ ሲያብራሩ ነው ይህንን የተናገሩት። አውሮፓ ህብረት አሁን የተሻለ ሰላም ላይ ይገኛል። ነገር ግን ይህ እንዲደፈረስ ፑቲን ይፈልጋል። እናም በየትኛውም ሁኔታ ሊያጠቃን ይችላል፣ ለዚህም ደግሞ ዝግጅት ያስፈልጋል ብለዋል። እንዲህ አይነቱ አስተያየት ሲሰጥ የመጀመሪያው አይደለም። የሀገራቸው የደህንነት ክፍሎች እንዲህ አይነት ሪፖርቶችን በተደጋጋሚ አውጥተዋል። አውሮፓ ህብረት የ800 ቢሊየን ወይም የ930 ቢሊየን የጦር መሳሪያ ፕሮጀክት ነድፎ እየተንቀሳቀሰ ይገኛል። አውሮፓን ማስታጠቅ ይላል መርሃ ግብሩ። በዚህ መርሃ ግብር መሰረት አውሮፓ በስፋት መሳሪያዎችን እንዲታጠቅና እስከ 2029 እንደ ኢሮፓያን አቆጣጠር ድረስ ከፑቲኗ ሀገር ከሩሲያ የሚመጣን ወረራ ለመከላከል መስራት አለብን ይላል ማዕቀፉ። ተደላደላችሁ ተኙ፣ እኛ እናንተናና ጠቃሚ የሚለው የፑቲን ቃል ለአውሮፓ ህብረት ሀገራት ደህንነቶች ብዙም የሚዋጣ አይደለም። በአንድ በኩል ሩሲያ በምዕራቡ አቅጣጫ የበለጠ ልትስፋፋ ትችላለች። በተለይ የዩክሬኑ ጦርነት የሚበርድ ወይም የሚቆም ከሆነ ኃይሏን አደላድላ በየትኛውም አቅጣጫ ልታጠቃ ትችላለች የሚለው ስጋት ዛሬም ኔቶ አጥንት ስር ገብቶ የሚያቃዥ ስጋት ነው። በሌላ በኩል የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በሀገራቸው ያላቸው ተቀባይነት ይበልጡኑ እየተሸረሸረ እንደሚገኝ ተሰምቷል። ከእርሳቸው ይልቅ ሌሎች የጦር አዛዦች እና የወታደራዊ መረጃ ኃላፊዎች የበለጠ ተወዳጅነት አትርፈዋል እየተባለ ይገኛል። ሬትዋን የተባለ በዩክሬን መቀመጫውን ያደረገ የህዝብ አስተያየት መለኪያ ተቋም እንዲህ ይላል። አሁን ባለው ሁኔታ ዜሌንስኪ ለምርጫ ቢቀርቡ ከቀድሞ የጦር አዛዣቸው ከቫለሪ ዛሉጅኒ ጋርም ቢገጥሙ በእርግጠኝነት ቫለሪ ዛሉዥኒ ምርጫውን ያሸንፋሉ ይላል ሬትዋን። ከ40 በመቶ በላይ የሚሆኑት ዩክሬናውያን እርሳቸውን ሊመርጡ ይችላሉና፣ ከ26 በመቶ ያነሱት ዩክሬናውያን ግን አሁንም ዜሌንስኪ ላይ እምነት ስላላቸው ዜሌንስኪን ሊመርጡ ይችላሉ። ይህ ማለት ግን ሁለቱ ቢወዳደሩ ዜሌንስኪ ይሸነፋሉ ማለት ነው። ከዛሉጅኒ በተጨማሪ 33 በመቶ የሚሆኑት ዩክሬናውያን ኪሪሊ ቡዳኖቭ የተባሉትን የዩክሬን ጦር የወታደራዊ መረጃ ኃላፊን የበለጠ እንደሚመርጡ ተረጋግጧል። ከእርሳቸው ቁጥር አነስ ብሎ ነው ዜሌንስኪ ሊመረጡ የሚችሉት። እናም እነዚህ ሁለት ሰዎች ዜሌንስኪን የሚበልጡ ተወዳዳሪዎች እንደሚሆኑ ይጠበቃሉ። ምንም እንኳን ሁለቱ ሰዎች ዩክሬንን ለመምራት እስካሁን ፖለቲካዊ ፍላጎታቸውን ባያሳዩም፣ ዜሌንስኪ ግን የስልጣን ዘመናቸው አደጋ ላይ እንደገባ ያሳያል እየተባለ ይገኛል። በሌላ በኩል ፔንታገን በገፍ የገዛቸው ማዕድናት ጉዳይ መነጋገሪያ ሆኗል። ከቻይና ጋር ከባድ የንግድ ጦርነት ውስጥ የምትገኘው አሜሪካ አንድ ቢሊዮን ዶላር የሚያወጡ ወሳኝ ማዕድናትን በፔንታገን አማካኝነት እያስገዛች ነው ይላል ፋይናንሽል ታይምስ። አንድ ቢሊዮን ዶላር የሚወጣባቸው እነዚህ ማዕድናት በተለይም የጦር መሳሪያ ለማምረት የሚረዱ እንደሆነ ታውቋል። ቻይና ከእንግዲህ እነዚህን ማዕድናት ወደ ውጭ ሀገራት የማወጣው አስፈላጊው ፍቃድ ሲሟላ እና ብሔራዊ ደህንነቴ አደጋ ውስጥ የማይገባ ከሆነ ነው ብላለች። በተለይ ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አንድ መቶ በመቶ ቀረጥ እጥልብሻለሁ እያሉ ስላስፈራሯት ቻይና ይህንን እርምጃ ለመውሰድ ተገድዳለች። አስገራሚው ነገር ታዲያ እነዚህ ለጦር መሳሪያ ወሳኝ ናቸው የሚባሉት ማዕድናት ሰባ በመቶ የሚመረቱት በቻይና መሆኑ ነው። እናም ፔንታገን ቻይና የምታመር ከሆነ ከወዲሁ ማዕድናቱን መግዛትና ጦር መሳሪያዎችን መስራት አለብኝ በሚል ስሌት ነው ይህንን እያደረገ የሚገኘው። ፋይናንሻል ታይምስ ዘገባውን ዘርዘር አድርጎ ሲያቀርብ የአሜሪካ መንግስት በትንሹ 500 ሚሊዮን ዶላር የሚያወጡ የኮባልት ውጤቶችን፣ 245 ሚሊዮን ዶላር የሚያወጡ አንቲሞኒ ማዕድናትን ከታንታለም ደግሞ 100 ሚሊዮን ዶላር የሚያወጡትን እንዲሁም ከስካንዲየም 45 ሚሊዮን ዶላር የሚያወጡትን ማዕድናት መሸመት አለብኝ ብሎ ቆርጦ ተነስቶ በመሸመት ሂደት ላይ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቻይና ላይ በተጨማሪነት እጥለዋለሁ ያሉት ቀረጥ ሳይታሰብ በሀገራቸው ላይ ሌላ ጣጣ እያመጣባቸው ያለ ይመስላል። በመጨረሻም ወደ ደቡብ ኮሪያ ጉዳይ እንግባ። ደቡብ ኮሪያ ከሰሜን ኮሪያ በየትኛውም ሰዓት ጥቃት ቢመጣ በሚል ስሌት ልዩ መጠለያዎችን እያዘጋጀች እንደሆነ ታውቋል። እንደ አውሮፓውያን አቆጣጠር እስከ 2028 ዓ ም ድረስ ባሉ ማለትም በሚቀጥሉት ሶስት ዓመታት ባሉት ጊዜዎች ከ1200 በላይ በሚሆኑ መኖሪያ ቤቶች ስር ከሚሳኤል ወይም ከኒኩሌር ጥቃት ሊያስጥሉ ይችላሉ የተባሉ መጠለያዎችን እገነባለሁ ብላለች። እነዚህ 16 ፎቅ ያላቸው ህንፃዎች ናቸው፣ የሲኦልን ህዝብ ያስጠልላሉ የተባሉት ነገር ግን በሰላሙ ጊዜ እነዚህ ማዕከላት የስፖርት ማዘውተሪያ ወይም ጂም እንደሚሆኑ ነው የተሰማው። ዓለም ቀውስ ውስጥ ነች የምትለው ደቡብ ኮሪያ በየትኛውም መንገድ እንዲህ አይነት ሁኔታ ውስጥ ብንገባ ቀድመን መዘጋጀት አለብን በሚል እነዚህን መጠለያዎች እያዘጋጀች ትገኛለች። የዘመኑ ስጋቶች በአይነት በአይነታቸው እየተለያዩ ይገኛሉ። እናም ዜጎቻችንን የምናስጠልልበት መንገድ የበለጠ ሊታሰብበት ይገባል ነው ያሉት። ከ2100 ስኩዌር ሜትር በላይ የሚሰፉት እነዚህ መጠለያዎች በትንሹ 120 ሰዎችን ማስጠለል እንደሚችሉም ታውቋል። ወረራ ቢመጣ የሚሳኤል ወይም የኒክሌር ጥቃት ቢበራከት ዜጎቻችንን የት እናስገባቸው ማለት የለብንም፣ በሚል ሴውል ዝግጅቷን እያከናወነች እንደምትገኝ ተሰምቷል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ ላይክና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።